አርብ እለት ላይቭ ገብቼ ነበር። ላይቭ ላይ በነበረኝ ቆይታ አረብ ሀገራት ያሉ እህቶች ጋር ተገናኘች ነበር። ከዛ ውስጥም አንድ እህታችን የምትሰራው ቤሩት ነው በስራዋ በጣም ጎበዝና ጠንካራ በርቶ ሴት እንደሆነች ነግራኛለች። ላይ ላይ ላይቭ ላይ የነበራቸው እህቶች ሰምታችኋታል። ምግብ ሰራለች፣ ጽዳት ታጸዳለች፣ ሁሉንም ነገር በጣም በጥንካሬ ነው የምትሰራው እና በደሞ ዙሪያ ስታወራኝ ነበረ ሁለት ዓመት ስትጨርሺ ሴትዮሽ ደሞዝ ጨምርልሻለች። ከሁለት ዓመት በፊት ግን ካልጨመረችልሽ፣ ስለዚህ ሁለት ዓመት ሳይሞላሽም በተለያዩ አጋጣሚዎች ደሞዝ ጨምራልሽ ከነበረ ልክ ሁለት ዓመትሽን ሽን እንደጨረስሽ፣ ደግሞ አንቺ ደፋር ሆነሽ አንቺ ጠንካራ ሆነሽ በእነሱ ስራ ላይ ብቻ መጠንቀር መብርታ ሳይሆን አንቺ የምትፈልጊን ነገር ለመጠየቅ ጠንካራ እና ደፋር መሆን አለብሽ። ስለዚህ ሁለት ዓመት ሳይሞላኝ በተለያየ አጋጣሚ የተለያዩ ትንንሽ ገንዘቦችን ሲጨምሩልኝ ነበረ ብላለች። ልክ አንድ አመት ከስምንት ወር እንደሆናት ግን ሁለት መቶ ዶላር እንዳደረጉላት እና ሁለት አመት ከሞላት በኋላ ደግሞ ደሞዝ እንዳልተጨመረላት። ስለዚህ ካለመጠየቅ መጠየቅ የተሻለ ስለሆነ ሴትዮሽን በትትና ጠጋ ብለሽ ገንዘብ ጨምሪልኝ፣ ሁለት ዓመት ሞልቶኛል፣ ብለሽ በዚህ መንገድ መጠየቅ ትቻለሽ። ላይ ብላይም እንደነገርኩሽ እንዲሁም ደግሞ የተለያዩ አረብ አገር ያሉ እህቶችን በዚህ ዙሪያ አንድ ሰው ኮንትራቱን ጨርሶ ሁለት አመት ከሞላው በኋላ ደሞዝ እንዲጨመርለት መጠየቅ አለበት ወይስ የለበትም? የሚለውን እናንተ ኮሜንታ አድርጎ ከስር ማለት ነው። እሷም ታነባዋለች፣ ለሌሎችም ትምህርት ይሆናል። ሁለተኛው ደግሞ ማለት ነው፣ ልክ ሁለት አመትሽን እንደጨረስሽ መታወቂያሽ ታድሷል ወይ የሚለውን መጠየቅ አለብሽ። መታወቂያ ታድሷል አልታድስም የሚለው ጥያቄ ሆኖብኛል ብለሽ ነበረ ላይ ብለ፣ ስለዚህ መታወቂያሽ መታደስ አለመታደሱን እንዴት ነው መታቂው? ሴትዮሽን ትጠይቂያታለሽ። ሁለት ዓመት ጨርሻለው መታወቂያ የታደሰልኝ ብለሽ መጠየቅ አለብሽ ቀርበሽ እሷል እሷ መታወቂያሽን ሳታሳድስ አንድ ዓመት ሙሉ ብትሰሪ አንድ ዓመት ሙሉ ከሰራሽ በኋላ ትኬት ቆርጣ ብትሰጥሽ ኤርፖርት ብታደርስሽ ኤርፖርት ላይ ቀራም አለብሽ የሀገሩ ግብር አልተከፈለም ማለት ነው። ያ ማለት ደግሞ ከዛች ከቤሩት ምድር መውጣት አትችል ማለት ነው። ገብቶሻል አይደለ? ስለዚህ ይህንን መጠየቅ አለብሽ ማለት ነው። መጠየቅ አለባት ወይስ የለባትም የሚለውን ቤተሰብ እናንተም ኮሜንት አድርጉላት። ምክንያቱም ዛሬ በጣም ብዙ እህቶች ዛሬ ላይ ይፈራሉ፣ በጣም ማለት ነው። ኢቨን ደሞዝ መጠየቅ እራሱ በጣም የምትፈራ ልጅ እንደገጠመችኝ ነግራቸዋለው፣ ቪዲዮ ሰራላቸዋለሁ እና ለዚህ ችህታችን ምን ትሏታላችሁ? ሁለት ዓመቷን ጨርሳ ደሞዝ ብጨምርላት ሴትዮዋ አይሻልም? ካለመጠየቅ መጠየቅ ይሻላል። ጠይቀሽ እምቢ ብትልሽ ይሻላል፣ ሳትጠይቂ ከምትቀሪ። ስለዚህ ጠይቂ፣ መታወቂያው ግን መሰራት አለመሰራቱን ቼክ አድርጊ ማለት ነው። ቼክ አድርጊ በዛ መንገድ ማለት ነው። እንደገና እህቶች የሚያውቁት ነገር ካለ ኮሚኒቲ ያደርጋሉ። ልብሱንም አንብቢ። ሁሌም አብረሽን ስለሆንሽ ሁሌም ደግሞ ስለምትከታተይኝ በጣም የማመሰግነው ሁላችሁንም ነው። ብዬ ሳወራ እሷን ብቻ እንዳይመስላችሁ ሁላችሁንም ሁሌም ስለምትከታተሉኝ፣ ስለምታዳምጡኝ፣ ሀሳብ አስቴ ስለምትሰጡኝ፣ ቪዲዮ ላይክ ስለምታደርጉ ከልብ ነው የማመሰግነው። በርቶ ጠንክሮ። እኔ ማግኘት ከፈለጋችሁ ዲስክሪፕሽን የቴሌግራም ቴሌግራም ቻናሌ አለ፣ እዛ ልታገኙ ትችላላችሁ። አንቺ በጣም ጎበዝና ጠንካራ ጀግና ሀርድ ወርከር ሴት ነሽ። እንዳንቺ አይነት ሴት ዚች ምድር ላይ የለችም። የአንቺ ስም ያላት ግን በጣም ብዙ ሴት አለች። አንቺ አንቺ ነሽ ሌላ ሰው አይደለሽ። ስለዚህ በርቺ፣ ሁሉም ነገር ቀላል ነው ላንቺ እየበረታሽ